እንደሚታወቀው የክረምት ጊዜ እየመጣ ነው። ስራ ላይ ላለን ለንደን አይነት ሰዎች ብዙም የተለየ ነገር የለውም። ነገር ግን ተማሪዎች ከሆናችሁ በጣም ሰፊ የሚባል የረፍት ጊዜን ታገኛላችሁ። እና ይህን የረፍት ጊዜ እንዴት ለማሳለፍ እያሰባችሁ ነው? ጀስት በቆሎሸት እየበላችሁ ሙቪ እያያችሁ፣ ወይ ከፋሚሊ ጋር ቼል እያረጋችሁ ለማሳለፍ ነው ያሰባችሁት፣ ወይስ ደግሞ ራሳችሁ ላይ ለመስራት ተዘጋጅታችኋል? እኔም ልክ እንደ አብዛኛው ወጣት የክረምት ጊዜን አሳለፍ የነበረው ፊልም በማየት ነበረ። እንደው አለፍ ሲል ጥሩ ስራ ሰራው ካልኩ ከጓደኞች ጋር አልፎ አልፎ ጂም እንሄድ ነበረ። ከዛ በተረፈ ግን አብዛኛውን ጊዜ እንዲሁ ነበር የምናባክ ነው ነገር ግን አስታውሳለሁ፣ ሰከንድ ር እና ሰርድ ር የዩኒቨርሲቲ ተማሪ ያለው ክረምት ወደ ፋሚሊ ስንሄድ አብዛኛውን ራሴ ላይ የሰራሁበት ጊዜ ቢኖር የዛን ሰዓት ነው። ጀስት መጽሐፎችን ማንበብ አዳዲስ ኮርሶችን መውሰድ ብዙ ብዙ ነገር አሁን ላይ ላለሁበት ስራም ለሌሎችም ነገሮች ጠቅመኛል ብዬ የማስበውን ነገር ራሴ ላይ የሰራሁት እነዛ ክረምት የረፍት ጊዜዎች ላይ ነው። ከዛም በተጨማሪ ከአንድና ከሁለት ሳምንት በኋላ የሚኖረውን ጊዜ አሰልቺ ነው የሚሆንብን። ጀስት ሶስት ወር ሙሉ የሚዝናና ሰው አለ ብዬ አላስብም። ከዛ በኋላ ሙቪ እያየን ብናሳልፍም ቺል ብናረግም ይደብረናል። የሆነ ነገር ማድረግ አለብን። እስፔሻሊ ደግሞ ይህን ሰፊ ጊዜ ህይወታችንን አንድ ስቴፕ ሊያራምድ የሚችል ነገር ላይ ኢንቨስት ማድረግ አለብን ብዬ አስባለሁ። ከነዛም ውስጥ መጽሐፍ ማንበብ ሊሆን ይችላል አዲስ